የማይቀየር ሰው የለም፣ ግን ሲቀየሩብን እንዲህ ብለን መሸኘት ግድ ይለናል ብላለች ሩታችን። ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ ውድ ኢትዮጵያውያን ኤርትራውያን ወገኖች እንዴት ናችሁልኝ? አዎ፣ አይኔ ለምን ያለቅሳል? ልቤስ ለምን ያዝናል? ይለማመድ የወደደን እጥፍ ውድድ የተወንም ትውት በቃ፣ ተለማምደህ ልቤ ተለማምደህ ተወው። አዎ በነገራችን ላይ ማለት ነው፣ እሷ እየወደደች ከአንደኛው ወገን ደግሞ መውደድ ከሌለ ፍላጎት ከሌለ ልብ ከሸፈተ ስለምን ብላ ታለቅሳለች? ስለምን ብላ ታዝናለች? ስለምንስ ብላ ለዛ ሰው በአይምሯ ውስጥ ጊዜ ሰታ ትበሳጫለች፣ ትናደዳለች። በዛ ሰው ሀሳብ ለምን ስትጠለፋለች? ብራቮ ሩታ። መሆን ካለበት የሚሆነው ይሆናል መሆን ከሌለበት ደግሞ የማይሆነውን ነገር ዞር ማድረግ ብቻ ነው። ሰላምሽ ብዙ ይበልልን ሩታችን፣ እንዳትታዝኝ እንዳትከፊ። እኛ ከምንም በላይ ኦዲየንሶችሽ የምንወድሽ የምናከብርሽ ማለት ነው ያንችን ሰላም ያንችን መረጋጋት ያንችን አዲስ ፊቸር ነው ምንመኘው ማለት ነው። ነገሮች መልካም ቢሆኑ እንማይ ነበረ። ሁሉም እንዲህ ባይሆን ኖሮ ብለን እንማይ ነበር ግን ሆነ ምንም ማድረግ አይቻልም። ሜቢ ሁሉም ነገር በጊዜ ሂደት ፈጣሪ ያውቃል ምን ሊከሰት እንደሚችል ባናቅም ማለት ነው። ነገር ግን ስለምንም ብለሽ አታለቅሽም፣ ስለምንም ብለሽ ልብሽን ሐዘን ውስጥ አከችውም። የተወሸን ሰው ከመተው ውጪ ምንም ማድረግ አይቻልም እና እኔ ተመችቶኛል። ሩታ ፖስት ያደረገችው ሀሳብ ማለት ነው። ቤተሰብዬ እንዴት ታይወጣላችሁ? አብዛኞቻችሁ አብዛኞቻችሁ ማለት ይቻላል የዋህ ሴቶች ይበዛሉ እኮ ምድራችን ላይ አይደል? ቤተሰብ በነገራችን ላይ ምድራችን በየዋህ ሴቶች ባትከበብ ኖሮ እዚያን ደርስም ነበር። የምሬን ነው የምላችሁ። እና የዋህ ሴቶች አሉ ብዙ ጊዜ ትውት ሲደረጉ ሲገፉ፣ ሲበደሉ ሁሌ ማልቀስ፣ ሁሌ ጊዜ ኡኡ ማለት ሁል ጊዜ ማለት ነው። ህይወታቸውን ትውት ታደርገው ራሳቸውን ጣል ለማድረግ እንዲህ አይነት ነገር የሚያደርጉ እህቶቻችን አሉና የሩታን ጥንካሬ አይታችሁ ማጠነክሩ ሴቶች፣ የምሬ ነው ብላችሁ ዝም ብላችሁ ነው የምታዩት ማለት ነው። በዚህ አጋጣሚ በሩታ ህይወት ውስጥ የተከሰተ ነገር ሜይ ቢ ደግሞ በአንዳንድ እህቶቻችንም ላይ ተከስቶ ሊሆን ይችላል። በአንዳንድን ብቻ ሳይሆን በአብዛኛው ቤት ይቁጠረው። እና ማድረግ ያለባችሁ ምንድን ነው ያ ነገር ፊክስ ሆኖ መስተካከል ከቻለ የምትችሉትን ትጥራላችሁ። እንደ ሩታ ማለት ነው ሩታ እንደ መሬት ቆፍራ ወደ መሬት ውስጥ ሌላ ታምር መስራት ነው እንጂ የቀራት ምን ቀራት። ህይወቷን ለማስተካከል ማስተካከል፣ ባሏን ላለማጣት ብዙ ሞክራለች፣ ግን አልተሳካም። ስለዚህ እናንተም በህይወታችሁ እንደዚህ አይነት ነገር በወንዶች በኩል ሲመጣ ስትገፉ፣ ስትበደሉ ህይወት ይቀጥላል፣ ወገኖቼ ህይወት ይቀጥላል። ያንን ያለፈ ነገር ትውት አድርጋችሁ ቀጣይ ፍዩታችሁን እያሰባችሁ ራሳችሁን እየጠበቃችሁ የተሻለ ነገር ለማድረግ የተሻለ ህይወት ለመኖር ነው ማሰብ ያለባችሁ እንጂ ራሳችሁን ግድል ለማድረግ አያስፈልግም። የሩታ ጥንካሬ ለብዙዎቻችን ጠንካሬ እንዲኖረን ያደርጋል ብዬ አስባለሁ። ቤተሰብና ሀሳቡ ተመችቶኛል። አይኔ፣ አታልቅስ ልቤም ብዙ አትዘን በል ተለማመደው። የወደደህን እጥፍ አድርገህ ውደድ፣ የተወህንም ተው ተለማምደህ ልቤ ተለማምደህ፣ የተወህንም ተው ይላል። ምንም ማድረግ አይቻልም። ጋሽ አብረሃም ማለት ነው። ሰላማችሁ ይብዛልኝ ቤተሰብዬ።